ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ የላትም ለህገወጦች ነው ድጋፍ እየተሰጠ ያለው ህዝባችንም ወደ ህገ ወጥነት የሚገባ መሆኑን ልትገነዘቡት ይገባል ካህን የሚባል የላት ለእማን የሚባል የላት ስለዚህ ቢኖራት ቢኖራት ቢያንስ ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር ይሄንን አሽቃበት እየጎረና ተጠጥቷል። መንግስት ካሳ መክፈል አለበት። አብያተ ክርስቲያናት እየተቃጠሉ ክርስቲያኖቻችን እየተቃጠሉ እየታረሉ መንግስት ይቅርታ ቡድን በሚል ብቻ በአፍ ይቅርታ ሊሆን አይችልም። የስንት ንጹሐን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው? አንበሩ ከበደን ከበደን ከበደን በእያንዳንዱ ሰባብ እየተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። እንግዲህ ብፁዕ አቡነ ይሳቅ እጅግ እያስገረሙን እጅግ እያስደመሙን ይገኛል። እንግዲህ አባቶችን ሰዎችን በጠየቅን ሰዓት አባት ሆነው የተገኙ ያገኘናቸው ብፁዕ ሊቀ ጳጳስ ናቸው። እንግዲህ በወላይታ በሆስፒታል በክርስቲያን ሆስፒታል የሚገኘውን እንግዲህ እናት ሮሳ ሥር የተገኘውን ህፃን ልጅ ሄደው ጎብኝተዋል። ሰባ ሺህ ብርም ድጋፍ አድርገዋል እና የተለያዩ ቪዲዮዎች አሉ። እሱን አስቀኛቸዋለሁ። እጅግ በሚያሳዝን ሁኔታ ብዙ ቤተሰቦች ሞተውባቸው ሁለት ብቻ የተረፉም አሉ። እነሱን አስቃኛቸዋለሁ። ሌሎችንም ነገሮች እንመለከታለን። እንግዲህ የእስልምና እምነት ተከታዮችም ያወጡት መግለጫ አለ። ለኦርቶዶክሳውያን ከነሱም ደግሞ ሰው እንደሞተም እየተነገረ ነው። ያንንና ሌሎች ነገሮችን እንመለከታለን። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንግዲህ ነፍስ ይማርልን አንልም እነዚህን፣ ምክንያቱም ስለ አንገታቸው ስለ መሀይተባቸው ሲሉ ነው ሰማያት ነው የሆኑት እና መንግስተ ሰማያት እንደሚገቡ ምንም አይነት ጥርጥር የለም። ግለኛ ላለ ነው ሁላችንም ማለት ያለብን በኮሜንት ሴክሽን ላይ እግዚአብሔር ምህረቱን ይላክልን፣ በእውነት ምህረቱን ይላክልን ብላችሁ ሳትጽፉ እንዳታልፉ። እስቲ ከሁሉ በፊት እኚህ የምትመለከቷቸው ካህንን እንግዲህ አንዱ ከተጨፈጨፉት ከተገደሉት መካከል ናቸው። ስማቸው እንግዲህ ቀሲስ ደስታ እንደሚባሉ ተገልጿል። በምስራቅ አርሲ ዞኑ ሙኔሳ ወረዳ በዳሙ መድኃኔዓለም ቤተክርስቲያን ነው አገልጋይ የነበሩት እዛ ያገለግሉ ነበር። እንግዲህ ማንነታቸው የማይታወቁ ታጣቂዎች እንግዲህ በቀን አስራ ሶስት ነው የተወሰዱት ታፍነው መወሰዳቸው በቀን 13 በ2017 ማለት ነው በቀን 13 12ኛ ወር ነሐሴ ላይ ነው ታፍነው እንደተወሰዱ መረጃዎች የሚጠቅሰው። ከተወሰዱ ከወራት ቆይታ በኋላ እንግዲህ በ18 ቀን በሁለተኛው ወር አሁን በጥቅምት 18 2018 ዓ.ም ረት ተገድለው ተጥለው እንደተገኙና ስርዓተ ቀብራቸውም እንደተፈጸመ መረጃዎች ያመለክታሉ። እንግዲህ ኩኔ ደምላሽ አርባ ምንጭ የሚገኝ የመረጃ ምንጫችን ያጋራው ነው በፌስቡክ ገጹ እንግዲህ በርካታ ኦርቶዶክሳውያን በእንዲህ አይነት ሁኔታ እየተገደሉ ነው። እኔ ለምን ምን አይነት መንፈስ ምን አይነት ሴጣን እንዴት ሰው እርስ በርስ ወንድም ወንድሙ ላይ እንደቢጨክን ለመግደል ራሱ እንዴት አቅም እንዳገኙ፣ ጠላት አይደለንን። እንግዲህ በአንድ አልመጣብን፣ ሌላ አካል አልመጣ፣ ምን አይነት ነገሮች እንደመጡ አላውቅም። እግዚአብሔር አምላክ እንግዲህ የአባታችን በረከታቸው ይድረሰን፣ እግዚአብሔር አምላክ ምሕረቱን ይላክልን ለማለት እወዳለሁ። በአንድ ወቅት ችግር ተፈጥሮ እንደነበር የምናስታውስ ነው፣ እና ብፁዓን አባቶች የተዋቀሩበት አንድ ትልቅ ኮሚቴ ነበር፣ እና እንደው በዛ ላይ ዛሬ የአርሲ ሀገር ስብከት ሊቀ ጳጳስ የነበሩት በዘመኑ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ነበሩ። በጣም የሚገራረሙ ንግግሮችን ኦርቶዶክሳዊያን መደራጀት አለባቸው እስከሚሉ ድረስ ህዝባችን ወደ ህገ ወጥ መንገድ ያመራል፣ ህገ ወጦች ካልጠፉ እኛም ወደ ህገ ወጡ መንገድ እናበራለን የሚሉ ነገሮችን ተናግረው ነበር። እስቲ ላስቃኛችሁ። ብፁዕ አቡነ እስጢፋኖስ የሀገር አቀፉ የሰላምና የአንድነት አብይ ኮሚቴ ሰብሳቢ። መንግስት ካሳ መክፈል አለበት። አብያተ ክርስቲያናት እየተቃጠሉ ክርስቲያኖቻችን እየተቃጠሉ እየታረሉ መንግስት ይቅርታ ሊሆኑልን በሚል ብቻ በአፍ ይቅርታ ሊሆን አይችልም። ካሳ ሊሰጥ ይገባል ለቤተ ክርስቲያኒቱ የሚል የቀረበው ጥያቄ እም በስፋት ሲነገር የዋለው ጥናት አቅራቢዎችም ጠቅሰውታል። አሁንም በስፋት ሲነገር የነበረው ዓለም አቀፍ የሆኑ ሰዎች፣ የህግ ባለሙያዎች እዚህ ቢሮ ተሰጥቷቸው ተዋቅረው ስራ መሰራት አለበት። ይህንን ለማድረግ እዛ ድረስ መንግስት አካላት ድረስ ተጋፍጠው ሄደው መንግስትንም ጭምር ፍርድ ቤት ሊያቆሙ የሚችሉ የህግ ሰዎች ሊዋቀሩ ይገባል። ሰላማዊ ሰልፍም ከሆነ በሰላማዊ ሰልፍ መጠየቅ ነው፣ በአግባቡ ባለሥልጣኖችም ከሆነ አነጋግረን። በጭራሽ አሁን ከእንግዲህ በኋላ ከተደገመ ለህገወጦች ነው ድጋፍ እየተሰጠ ያለው ህዝባችንም ወደ ህገ ወጥነት የሚገባ መሆኑን ልትገነዘቡት ይገባል። ማለት አይቻልም። ስለዚህ የኛ ህብረት የእኛ አንድነት ወሳኝ ነው። ህብረት አንድነት ካለን እኮ ማንም ይነካን የለም። ብፁዕ አቡነ ያሬድ፣ የጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ተጨማሪ ቃለ ምህዳር ሰጥተዋል። ኮሚቴ ሊቃውንት ምሁራንን አዋቅረን እንደዚሁም በሃይማኖት በሃይማኖታቸው ጸንተው የተሰየፉ ያረፉት ምዕመናን ባረፉት ቦታዎች አብያተ ክርስቲያናት እንዲታነጹ አብነት ትምህርት ቤት እንዲቋቋምበት እነሱ ባረፉበት ቦታ ላይ ቋሚ የሆነ በመንግስትም በየክልሉ ያሉትም እነዚህን የሚያጣራ ሀይል ኮሚቴ በዚህ በዋና መስሪያ ቤት ከዚሁ ከሰላም ኮሚቴ ጋራ እናቋቁማለን። አዎ ብፁዓነ እስጢፋኖስም ተናግረዋል። እንግዲህ ኦርቶዶክሳውያን መደራጀት፣ አንድ መሆን አለብን። መንግስት ይቅርታ ጠይቅ፣ መንግስት እንዲያርግ ለማለት የእኛ አንድነት፣ የእኛ ህብረት ያስፈልጋል ሲሉ ነበር። ይህን ህብረት፣ ይህን አንድነት ግን መፍጠር የምትችሉት ብፁዓን አባቶቻችን ናቸው። እናንተ ከላይ ሆናችሁ፣ ከበላይ ሆናችሁ ይህን ህብረት ብትፈጥሮ ኦርቶዶክሳዊ ከእናንተ ስራ ይወጣል። እኛ ለተንኮል ለክፋት፣ ለፖለቲካ ዓላማ፣ ለምንም አይነት ዓላማ የለንም። ሰላም ሆነ ማንም ሰው በሰላም ሀገሩ ላይ ይኖር ነው። የትኛውንም እምነት ተከታይ ይሁን በሰላም አምልኮ በሰላም ይኖር፣ በፍቅር እንኖር። ሀገራችን ላይ ሰላም እና ፍቅር ብቻ ይስፈን። እርስ በርስ አንገዳደል፣ እርስ በርስ አንጨካከን፣ እርስ በርስ ወገን በወገኑ ላይ መሳሪያ፣ ጦር፣ ቢላ አያንሳ ነው። ኦርቶዶክስ ሌላ ዓላማ የላትም። ለገደለ ግደል እኮ ቢባል ማ ዛሬ ስንተው አንጠፋም ነበር። ስንገደል እኮ ዝም ነው ምንል ስንሞት ስንገፋ እኮ ዝም ነው የምንለው። ስንሳደድ እኮ ዝም ነው የምንለው እምነታችን ስለማይፈቅድ። ማለት ግን እምነታቸው አይፈቅድም ዝም ይላሉ እየተባለ ደግሞ እስከ መጨረሻው እንዲ አይነት ስቃዮችን ልንሰቃይ እንዲ አይነት ግፎችን እንዲ አይነት መከራዎች ሊደርሱብን ደግሞ አይገባም። ስለዚህ የምንደራጀው አንድ ለመሆን ሰላም ለማምጣት ለሀገርም ለወገንም ሰላም እንዲሆን ማለት ነው። መንግሥትንም ለመርዳት ለመደገፍ እሱ ያልቻለው አካል ካለ አብሮ በጋራ ሆኖ እነዚህ ያልታወቁ ታጣቂ ኃይሎች የሚባሉትን በጋራ ማለት ነው። ዛሬ ግን መንግስት አለ። አገሪቱ ላይ ይሄ መንግስት እነዚህን ህዝቦች ሰላማቸውን ሊያስከብር ይገባል ብለን እንናገራለን። እሺ፣ ከብፁ አቡነ ይስሐቅ በፊት እስቲ የእስልምና እምነት ተከታዮቻችን ያሉትን እንስማ። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተላለፈ የሀዘን መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በአርሲ ዞን አስተዳደር በጉና መርቲ በሽርካና በሆሎን ቆዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 2018 ዓ ም እንዲሁም ጥቅምት 18 ለ192015 ዓ ም ወገኖቻችን ላይ በተኙበት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ካወጧቸው መግለጫዎች ለመ ማረጋት ችለናል ይላል መግለጫው። ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰማውን ከፍተኛ ሐዘን እየገለጸ ለቤተሰቦቻቸውና ለመላዊ የኦርቶዶክስ አማኞች መጽናናትን ይመኛል። መንግስትም የሰውን ልጅ በዚህ አይነት አሰቃቂ ሁኔታ ህይወታቸው እንዲያልፍ ያደረጉ አካላትን በመከታተል ለህግ እንዲያቀርብ ጥሪውን ያቀርባል ሲል የእስልምና ጉዳይ ጠቅላይ ምክር ቤት ይህንን የሀዘን መግለጫ በዛሬ ዕለት አውጥቷል። በጥቃቱ የተወሰኑ የእስልምና እምነት ተከታዮች ህይወት ጠፍቷል ሲል ጠቅላይ ምክር ቤቱ አሳውቋል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ከሰሞኑ በኦሮሚያ ክልል አርዚዮን የተፈጸመውን ግድያ አስመልክቶ አርብ ዕለት በትናንትናው ዕለት የሀዘን መግለጫ አውጥቷል። በዚህም በተፈጸሙ ጥቃት ከኦርቶዶክስ ተዋሕዶ እምነት ተከታዮች ተጨማሪ ደግሞ የእስልምና እምነት ተከታዮችም መገደላቸውን አስመልክቷል። መረጃዎችም በገለልተኛነት መደረሳቸውን የሆናታን ነ ላይክ፣ ፌቨሬት፣ ሼር እንዳይረሳ። መልካም ጊዜ እኔ ደስ ይላል። ሀዘናቸውን ገልጸዋል። በኦርቶዶክስ እምነት ላይ በደረሰው ነገር አዝነዋል። ከእነሱም እንግዲህ ሰዎች እንደሞቱ እየተሰማ ነው። ማንም እንዲሞት አልፈልግም። አልሞተም አንልም፣ ሞቶ ሊሆን ይችላል። መረጃው እኛ ያው እያጠነጠን ያለንው በኦርቶዶክስ ያለ ብቻ ስለሆነ እየሰማ ነው ያለነው ግን ሰላም ይሁን ነው። አሁንም በዚህም ሆነ በዛም የየትኛው እምነት አይገደል ነው። እሺ የአቡነ ይስሐቅን ተግባርና የተናገሯቸውን ነገሮች ላስቀኛቸው። ያጣነው አባትነት ይሄ ነበር እኮ የናፈቀን። የመንጋ ጠባቂነት ይህ ነበር እኮ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስን አለማመስገን ማርያምን ንፉግነት ነው። በአርሲ ኦርቶዶክስያን ጭፍጨፋ በተአምር ለተረፉት ሕፃናት ከጎናችሁ አለን ብለው ከዚህ በኋላ ለነዚህ ሕፃናት አስፈላጊውን ድጋፍ እናደርጋለን ብለዋል። አረ እኚህን አባት ኮሜንት ላይ አመስግኑልኝ። እኚህን አባት አለማመስገንም ንፉግነት ነው። አባት ማለት እንዲህ ነው። የመንጋ ጠባቂነት ማለት እንዲህ ነው። ከኚህ አባት ጎን አለመቆም አይቻልም።

ለብዙነታቸው የልጆች አባቶች የተቸገሩትን በዚህ በፊት ከሻሸመኔ ይሄን ምራው ልክ የተጎዱ ወገኖች እየጠየቅናል። ዛሬ ደግሞ የዚህ ህፃን መቃቀል ለህፃን ልጅ መጎዳት እጅግ በጣም አሳስባቸው ብር 7ሺ ብር 7ሺ ብር ለጊዜው እንዳይቸግራቸው እንዳይቸግራቸው በማለት ብር 7ሺ ብር ይደረግና ሙሉ ህክምና እንዲደረግለት ከዚህ ውጭ እንግዲህ ገዳማት አድባራትን በማስተባበር ምን ማሰበር በዛ የምትረዱ ይሆናል እና ያው ሌሊትን ተገን በማድረግ ለተፈጸመ ድርጊት ነገ እግዚአብሔር መልስ ይሰጣል ሲሉ ብፁዕ አቡነ ይስሐቅ ገለጹ። ብፁዕ አቡነ ይስሐቅ በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖጃዊ ጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ከሰሙበት ጊዜ ጀምሮ እጅግ ማዘናቸውንና ለሞቱት እረፍተ መንግሥተ ሰማያትን ቤተሰባቸውን ላጡ መጽናናት እንዲሰጥ ተመኝተዋል። ብፁዕነታቸው የሰው ልጅ ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ያሉ ሲሆን እርስ በርስ እንዋደድ ዘንድ የታዘዝነውን የአምላክ ቃል ወደ ጎን በመተው ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል በማለት መልእክታቸውን አስተላልፈዋል። ብፁዕነታቸውን በመልእክታቸው ከእነዚህ ከተገደሉት ምዕመናን ዛሬ በወላይታ ሶዶ ክርስቲያን ሆስፒታል ሕክምናውን እየተከታተለ የሚገኘውን ዕድሜው አራት ዓመት የሆነውን ህጻን ላይ እንዲህ አይነት ጭካኔ የተሞላበት አረመኔያዊ ተግባር መፈጸም እጅግ አስነዋሪ ተግባር ነው ያሉት ሲሆን፣ ብፁዕ አቡነ ይሳቅ ቆም ብለን ማሰብና ወደ ልቦናችን መመለስ የሚገባበት ዘመን ስለሆነ ለቤተ ክርስቲያናችን በአንድነት ዘብ የምንቆምበት ጊዜ ላይ መድረሳችን ያሳያል በማለት አጽንዖት ሰጥተዋል። ይህ ህፃን በደረሰበት አደጋ ህክምናውን አጠናቅቆ እስኪወጣ ድረስ ድጋፋቸውን እንደማይቋረጥ የገለጹት ብፁዕነታቸው አስፈላጊው ድጋፍ እንዲደረግ በሀገረ ስብከቱ ለሚገኙ ገዳማትና አድባራትን መመሪያ ሰጥተዋል። በተጨማሪም መልእክታቸውን ያስተላለፉት የወላይታ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም ቀሲስ ቦክቻ ኢንጋ ዛሬ ሰማዕትነትን በተግባር ያየንበት ዘመን ነው ያሉ ሲሆን፣ ቤተ ክርስቲያን በሰማዕታት ደም የጸናች መሆኗን፣ በተለይ በአንዳንድ አካባቢ የሚታየው ቤተክርስቲያን የፈተናና የሰቆቃ ዘመን መሆኑን ገልጸው ህፃኑ ህክምናውን እስኪያጠናቅቅ የሀገረ ስብከቱ ክትትልና ድጋፍ እንደማይለየው፣ ህዝበ ክርስቲያኑንም በማስተባበር ኮሚቴ በማዋቀር በመላው ዓለም የሚገኙ ምዕመናን የዚህ በረከት ተሳታፊ በማድረግ ዝግጅት እንደሚደረግም አሳስበዋል። ብፁዕነታቸውም በሆስፒታሉ ህክምና ላይ ላሉ ታካሚዎች ጸሎት አድርገዋል። በጉብኝት መራግብሩም የአገረ ስብከቱ የየመምሪያ ኃላፊዎች፣ የገዳማትና አድባራት አበምኔቶች፣ አስተዳዳሪዎች እንዲሁም ደግሞ በማኅበረ ቅዱሳን የወላይታ ሶዶ ማእከል ስራ አስፈጻሚ አባላት የሀገረ ስብከቱ እጨጌ የሚዲያና ምዕመናን ምእመናን ተገኝተዋል ሲል ማኅበረ ቅዱሳን ዘግቦታል። ማለት ነው፣ ታስታውሳላችሁ። ከቅበት ኦርቶዶክሳውያን ሲፈናቀሉና ሲባረሩ ግንባር ቀደመው ነው ቦታው ላይ ደርሰው ኦርቶዶክሳውያንን ያጽናኑ ልጆቻችን አለን ብለው ድጋፍ ያደረጉ አባት እኚህ አባት ናቸው። ዛሬም ነው ይህንን ተግባር የፈጸሙት ድጋሚ ባሪሲ፣ ኦርቶዶክሳዊ በማኅተባቸው ኦርቶዶክሳዊ በመሆናቸው መከራ፣ በደል፣ ግፍ፣ ሞት ሲደርስባቸው የቀሩትን ሆስፒታል ተገኝተው የሚችሉትን ያላቸውን ሰባ ሺህ ብር ሰጥተው ከዚህም በኋላ አለንላችሁ፣ እንዳትፈሩ፣ ልጆች አለሁላችሁ ያሉ አባት፣ ብቸኛው አባት ቡራኬያቸው ተደረሰ። እንዲህ አይነት አባት ስላለኝ በዚህ ዘመን ተስፋ እንዳልቆርጥ እውነቴን ነው ምላችሁ አንገቴን እንዳልደፋውና አለሁ ቀና ብዬ እንዴት የሚያደርግኝ እንዲህ አይነት አባት ስላለኝ፣ ብፁ አባታችን ቡራቂ ተድረሰ። ዝም ያልነው ወደን አይደለም፣ ተረዱ በእውነት። ብፁ አቡነ ይስሐቅ ቡራኪያቸው በረከታቸው ለሁላችን ይደረሳል። እንዲህ አይነት አባቶችን እግዚአብሔር አምላክ ያብዛልን። ለልጆቻቸው አጽናኝ ሄደው ወይም ለተመለከታችሁት በሆስፒታል ሄደው አጽናንተው አይዟችሁ ብለው ገንዘብ ለዕለቱ እንግዲህ ትላንትና ሌላ ቦታ እንደነበሩ ከመንገድ ማታ እንደገቡ በጠዋት ነው የምሄደው ብሎ በጠዋት ነው የሄዱት አይተው አጽናንተው ሰባ ሺህ ብር ሰጥተው ለአድባራቱ ለአስተዳዳሪዎች መመሪያ ሰጥተው ገንዘብ ተሰብስቦ እነዚህን ሰዎች ማሳከም ግድ ነው ብለው ልንቆምላቸው፣ ከሐዘናቸው ጎን ልንሆን ይገባል ብለው ሁሌም ከጎናቸው አለው ብለው ነው የሄዱት። ይህን ነው የምንፈልግ እኛም ከሌሎችም ብፁዓን አበው ሊቃነ ጳጳሳት እንጂ መሳሪያ ይዘው እንዲዋጉ ምን እንዲሉ አይደለም። እኛም እንዲህ አይነት ነገር ዓላማም የለንም። ኦርቶዶክሳውያን በጦርነት በመሳሪያ በአንድ አይነት ዓላማ የለም። አገራችን ሰላም እንድትሆን ነው የምንፈልገው። ግን ሰላም የሚኮነው በምንድን ነው? በንግግር መናገር፣ ወታችሁ ልጆቻችሁን አይዟችሁ ብላችሁ ማጽናት፣ ከመንግስት ጋር መነጋገር። ምንድን ነው ምን እናድርግ? በምን አይነት መልኩ ነው ሰላም መፍጠር ያለብን? የሚሉ ነገሮች ተናገሩ። ልጆቻችሁን አጽናኑ። ሕፃን አባቶቻችን፣ ሂዱ። አሁንም አርሲ ብዙዎች ተጎድተዋል፣ እያለቀሱ ነው። ሀዘናቸውን ድረሱ፣ ለቅሶ ድረሷችሁ፣ አጽናናቸው። በርቱ በሏቸው። በጋራ ጸሎት አድጉ። ሱባይኤን ንግባ እንጸልይ ምህላ ይያዝ ከዚህ በላይ ምን አለ እግዚአብሔር ይህን ማዕት እንዲያረቅልን ይህንን ክፉ መንፈስ እንዲያረቅልን ይህ ነው የብፁዓን አባቶች ተግባር እንዲሆን የምንፈልገው ቤተ ክርስቲያን ግን የብፁዓን አባቶች ብቻ አይደለች የሁላችንም ናት ሁላችንም ድርሻ አለን ሁላችንም ለዚህ ነገር ተጠያቂ ነን ሁላችንም የአድባራት አስተዳዳሪዎች የገዳማት አስተዳዳሪዎች ዘማሪያን ሰባኪያን ታዋቂ ሰዎች ባንገተ ማተብ ያሰረ ኦርቶዶክሳዊ ሁሉ ግዴታ ነው ለዚህ ነገር ማለት ምንም ማድረግ ቢያቅተን ወደ እግዚአብሔር መጸለይ ግዴታችን፣ ወደ እግዚአብሔር መለመን ግዴታችን፣ ይመለከተናል። ቤተክርስቲያኒቷ የጋራ ሀብታችን ስለሆነች ማለት ነው። እሺ፣ በመጨረሻ እነዚህን እንከታተልና እንጨርሳለን። መልካም ነበር ግን እንዳጋጣሚ ምን ያገኘኝ? አዎ እያሳከምኩና እየተከታተልኩ። አዎ እና ነው ከስንት ሰዎች መካከል የተረፈችው እሷ እሷ። ኦልሬዲ ያው አሟሙታቸው ሁለት ቦታ ነው። ሁለት ግሩፕ ናቸው። አዎ በአጠቃላይ የሞቱት 14 ናቸው። ካሳራቱ ውስጥ እንግዲህ 16 ነበሩ። ከ16 ካሳራቱ ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው የሚገኙት። ወይ ተርፈዋል ወይ ይሞታሉ። ቤተክርስቲያን ብዙ ልጆቿን አጣች። አሁንም እያጣች ነው። አልቆመም፣ አልተቋረጠም፣ ተጠናክሮ ቀጥሏል። ይከለክላቸው የለም የሚያቃጥሉትን ያቃጥላል። የሚያርዱትን ያርዳል። የሚገድሉትን ይገድላል። የሚወርሱትን ይወርሳል። አዎ፣ በቤተ ክርስቲያኒቱ ይዞታ ላይ ቤተ ክርስቲያኒቱን መልሶ ይሰድዋታል። እንደፈለጋቸው ይናገራሉ፣ ማንም የሚናገራቸው የለም። የቤተ ክርስቲያኒቱን አስተምሮ እያነሱ በአደባባይ ይቃወማሉ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። ቼ ድርሻችንን እንወጣ። አሁን በዚህ ዘመን ቤተ ክርስቲያን ደርሰን ምንመለስበት ብቻ ዘመን አይደለም። ተሰብስበን ረጃጅም ጧፍ አንድደን ምንመለስበት ዘመን አይደለም። ይሄ የራሳችንን የቤት ሥራ እንሰራ፣ ማድረግ የሚገባንን ነገር እናድርግ። የድርሻችንን እንወጣ። አይዟችሁ ተስፋ እባካችሁ እችን ቤተ ክርስቲያን ወስደን የሆነ ነገር ውስጥ አንወሽቃል። የሆነ ብሔር ውስጥ፣ የሆነ ጎጥ ውስጥ አንወሽቃል። የማንም አይደለችም እች ቤተ ክርስቲያን። አንዳንዶች ባለማወቅ፣ አንዳንዶች የአዋቂ አጥፊ ሆነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የዚህ ዘር፣ የዚህ ጎሳ፣ የዚህ ብሔር ናት እያሉ የሚናገሩ ሰዎች አሉ። ቤተ ክርስቲያን የማንም ዘር የማንም ብሔር የላትም፣ የማንኛውም ጎጥ አይደለችም። ዓለም አቀፋዊት ቤተ ክርስቲያን ናት። ሐዋርያዊት ቤተ ክርስቲያን ናት። ሉዓላዊት ቤተ ክርስቲያን ናት። አንዲት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን ናት። የሆነ ነገር ውስጥ እኳት በዚህ ትርክት እኮ ነው ቤተ ክርስቲያኒቱ ዋጋ እየከፈለች ያለችው መከራ እያየች ያለችው። ይሄ ነው ይሄ ነው መጥራት ያለበት። መቼ ነው የሚበቃው? መቼ ነው የሚቆመው? ቀንበሩ ከበደን፣ ከበደን፣ ከበደን። በእያንዳንዱ ሰባብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን ዜጋ አይደሉም ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን ማን እንዴ? ጎበዝስ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው? የበደል ነው ምንድን ነው? የበደል ነው ዝም ማለት መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ህይወቴ ማለት ታሪኬ ማለት ወንጀል ነው ወንጀል ነው ወይ አስባችሁታል ባለፈው ወራት እዚህ ከተማ ጥምቀት አክብረናል አክብራችኋል ጥምቀት ማክበራችን ለነሱ እንጀራ ነው ምን ጎዳ ጥምቀት ስናከብር እንጀራ እንሰጣለን አ ኦርቶዶክስ ስንት መስሪያ ቤት ይዘጋ ሰው እንጀራውን ይጣላል እንጀራውን የሚበላውን ሰው ይደፋል ወይ እኛ እየሆነብን ያለው እንጀራ እናቀርባለን ይጠሉናል እኛ ማንንም ክፉ ይሁን አንልም እንተና ተቀይሮ እንተና ይምጣም፣ አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው የእኛው፣ ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይህ እኮ በጣም በደል ነው ጎበዝ። ይህ እኮ ማሰብ ይጠይቃል። እንዲህ ማሰብ ይጠይቃል እኮ ኦርቶዶክስ ነን። እንዴት እንቀጥላለን? እንዴ ምን አገናኘው? መጾም መጸለይ ነው። እንጾም አለን፣ እንጸልያለን፣ ንሳም እንገባለን፣ እንቆርባለን። ግን መብታችን ደሞ ሊነካ አይገባም። ይሰው አይደለም። ቅድስት ቤተ ክርስቲያን ትናንት በነበራት ህይወት፣ ቅድም ሰምታችኋል። አዲሲቷ ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ ምን መሄድ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ መሄድ የምንፈልገው እስከ ሁለንተና የክርስቲያን ህይወት ነው። ህይወታችን አሮጌ ነው። እኛ መሄድ የምንፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን እንዴ? መጠይቆ ይጠይቀናል። አዲስ አዲስ አዲስ ምን አዲስ እንሰራለን? እናመርታለን፣ እንለወጣለን። ማደግ ይገበናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም። ይህ መታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድን ነው የሚሰማን? ድርሻችን ራሱ የት ላይ ነው? ማበርከት መስጠት የምንፈልገው የት ላይ ነው? እየሆነብን ያለንስ ገብቶናል ወይ? ገብቶናል ወይ? ለማጮው ለማሸበር ለማስጨነቅ አይደለም እየሆነ ስላለ ስለሆነ ይሉንታ የሌለው አኗኗር እንዲያው ጉዳያችን ጥያቄያችን ትንሹ ላይ አንጠይቅም እንጂ ለመቶ ሰላሳ ዘመን በታወቀው ለማለት ነው ከዚያ በእነ አጼ ዳዊት ያለውን ትቼ መቶ ሰላሳ ዘመን መስቀል አደባባይ አክብራ፣ ያንተ አይደለም ይባላል? ይባላል ወይ እንዴ? ይባላል? የት ነበሩ? የት ነበሩ? ታሪክ እኮ ይፈርዳል። ጫንቃችን ላይ መስቀሉን መሸከም አለብን። አሁን ኦርቶዶክስ መተባበር ያለብን ክርስቲያን ተስፋ አይቆጥም የሚለውን ቀይረን ኦርቶዶክስ ተስፋ አይቆጥም ንበል? መከራ ተጭኖናል። ቆሻሻ የሆነ መንግስት ተጭኖናል፣ ተከምሯል በላያቸው ላይ የእሌኒ ልጅ ካልተነሳ በስተቀር መስቀሉን ቆፍሮ ካላወጣው በስተቀር ከዛ ቆሻሻ እንዳወጣው አሁንም ከዚህ ጴንጤነት የዚህ የመርገንት ቆሻሻ ከተቀበርንበት ካላወጣ ሌላ ንጉስ መጥቶ ልንነሳ አንችልም። ይሄኛ ያክል ቫዮለንስ የሚፈጠር ነገር አድርገ አታቅ ቤተክርስቲያን ነው፣ መጸለይ ነው፣ መማለድ ነው፣ ለዓለም ጭምር ግን ምንድን ነው በደሏ? ምንድን ነው ጥፋት? መልሱ በጣም ግልጽና ግልጽ ነው። ታቁታላችሁ። ኢየሱስ ክርስቶስስ ምን በድሉ ነው እንደዛ የሁሉ ግርፋት የሁሉ በደል የተፈጸመበት በገዛ ወገኖቹ በአይሁድ ስጋው እስኪ ተለተል ድረስ አጥንቶ እስኪታይ ድረስ ደሙ እንደ ጎርፍ እስኪፈስ ድረስ በኢየሩሳሌም ጎዳናዎች። አሁን ጊዜው ነው በቃ መስቀሉን የምንሸከምበት ጊዜ ነው። መንከራውን የምንሸከምበት ጊዜ ነው። ጫንቃችሁን አደንድን ኦርቶዶክሳውያን። የእግዚአብሔር አምላክ ኦርቶዶክስ ተዋሕዶ ቤተክርስቲያን እና አማኞቿን ይባርክ፣ አሜን። ጥቅምት ሃያ ሁለት ስጋን የለበሰች የምትመስል ከፊቷ ወዝ የሚንጠበጠብላት እንባን የምታለቅስ ስትወጋ ደም የሚፈሳትና ድውያንን የምትፈውስ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስዕል ምስለ ፍቁር ወልዳን ለመጀመሪያ ጊዜ የሳለልን ወንጌላዊ ሐዋርያ ሰማዕት አቃቤ ሥራይ ባለመድኃኒት ዶክተር ዘጋቢ የሐዋርያትን ገድል የሐዋርያትን ዜና የጻፈልን ጥበበኛ ሰዓሊ ከአራቱ ወንጌላውያን አንዱ የሆነና የቅዱስ ሉቃስ ወንጌልን የጻፈልን ይህንንም ሲጽፍ ደግሞ ብርሃናት ዓለም ቅዱስ ጳውሎስና ከአራቱ እንስሳት ከአርባዕቱ እንስሳ አንዱ የሆነው በገጸ ላህም የተመሰለው ቅዱስ ኪሩብ እያገዘው እየተራዳው የጻፈልን። ሐዋርያት በሙሉ ለሰው ልጆች መድኃኒት ሁነው በጥላቸውና በልብሳቸው በጨርቃቸው፣ በመጎናጸፊያቸው ድውያንን እየፈወሱ እነሱ ግን በሽተኛ ታማሚዎች ነበሩ። ያም የሆነው ለጸጋ ለክብር ነበር። ታዲያ ሕመማቸው በሚጸናባቸው ሰዓት ይሄ ባለመድኃኒት እየሄደ ይፈውሳቸው ነበር። ጌታችን ለሶስተኛ ጊዜ ትንሣኤውን ከገለጸላቸው የኤማሁስ መንገደኞች፣ አዎ፣ የኤማሁስ መንገደኞች አንዱ የሆነ በቀድሞ ስሙ ቀሌዮጳ እየተባለ ይጠራ የነበረ ወንጌልን፣ ግብረ ሐዋርያትንና የተለያዩ መልእክታትን በመጻፍ ክርስቶስን የሰበከ ብርሃናት ዓለም ቅዱስ ጴጥሮስና ጳውሎስ ከአረፉ በኋላ መንጋውን መጠበቅ የእዚህ ቅዱስ ኃላፊነት ነበርና በቃልም በጽሁፍም እያደረገ ወንጌሉን እንደ ኃላፊነቱ እየመራ እያለ ይሄ ዝናው ከኔሮን ቄሳር ዘንድ ደረሰ። በዚህ ጊዜ ኔሮን ቄሳር አስጠራውና ክርስቶስን ስበኩ እያለች የምትጽፍ እጅህ ትቆረጥ ብሎ ቀኝ እጁን ቆረጠበት። አዎ እጁን ከትከሻው ላይ ለይቶ መሬት ላይ ጣላት። በዚህ ጊዜ ይሄ ቅዱስ ሐዋርያ ንጉሥ ሆይ እኛ የዚህን ዓለም ስቃይና ሞት መከራ አንፈራም። ነገር ግን የጌታዬን ኃይሉን ታውቅና ትረዳ ዘንድ የተቆረጠች ቀኝ እጁን በግራ እጁ አንስቶ ከነበረችበት ቦታ ላይ ገጠማት። እጅግ በጣም የሚገርመው ነገር ግን ይሄ ቅዱስ ሐዋርያ ያችን እጁን መልሶ አሁን ሩጫዬን ፈጽም ያለው ይህችም እጄ ስራዋን ጨርሳለችና አልፈልጋትም ብሎ የተቆረጠችውን መልሶ ገንጥሎ መሬት ላይ ይጣላት። ታዲያ በዚህ ጊዜ የኔሮን ቄሳርን ሚስትና ወታደሮች እንዲሁም ደግሞ ከሕዝቦች ሆነው 477 ሰዎች በኢየሱስ ክርስቶስ አምነዋል። በዚህም ጊዜ ይሄ ንጉሥ ቅዱስ ሉቃስንና ያመኑትን 477ቱን ሰዎች አንገታቸውን አሰይፏቸዋል። ይህ ጥበበኛ ፈዋሽ፣ ባለ ሐኪም፣ አቃቤ ሥራይ፣ ዶክተር የተባለው ታላቁ አባታችን ቅዱስ ሉቃስ ነገ ጥቅምት 22 የእረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሐዋርያ ከቅዱስ ሉቃስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆይ። እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራጀው ስጋን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ህግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተ ክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተ ክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙት ናት፣ በድነት ማለት ነው በድን ላይ ደግሞ መኖር አይቻልም ይሸታል በቃ በእውነት እግዚአብሔር አምላክ ለሁላችንም አጽናኝ መንፈስ ቅዱስን ይላክልን ሀገራችንን ሰላም ያደርግልን ከገባንበት መከራ ያውጣን በቸርነቱ በኪነ ጥበቡ ሁላችንንም ይጎብኘን ወገኖቻቸውን ላጡ እግዚአብሔር አምላክ መጽናናትን ያድላቸው ለማለት ወዳለሁ እንግዲህ እግዚአብሔር ሀገራችንን ሰላም እንዲያደርግልን ሁላችሁም ለጸሎት በአምላካችሁ ፊት በቆማችሁ ጊዜ ይችን ሀገራችሁን አስቧት ብዬ በልጅነት መንፈስ ልለምናችሁ ወዳለሁ። በሌላ መረጃ እስካገኛችሁ እጅግ አከብራችኋለሁ። ቸር ቆዩልኝ።